ከዚህም በኋላ እንግዲህ ባስልኤል ጥላሁን ወይም ደግሞ በለጠ ከዚህም በኋላ የኔ የብቻ ጋርዴ ሆኖ ይቀጥላል ማለት ነው። ወፈሻ ምን ተቀምሶ ምናምን

አለን አለን አለን አለን ተሽከርካሪ ወንበር ገዝተናል። እሱን ለማሳወቅ ነው አንድም የመጣንበት ምክንያት። ዛሬ ደግሞ ወጣ ብለን ቆንጆሎ ምንውል ይሆናል ማለት ነው። ቤዛ እህታችንም አለች፣ ማርታም አለች፣ ፅጌም አለች። ፅጌም እንግዲህ ከናይጄሪያ መታለች። እንደምታውቁት ሰሞኑ ናይጄሪያ ነበረች እና አንድ ባህሪያት ተውዬ ጠብሳለች፣ ስለሱ ስለ እሱ የምንነግራችሁ ይሆናል ማለት ነው። ማግሌ ተልኳል። ብቻ ብዙ ብዙ ነገር እያወራን ነው የምንሄደው። ታፍራለች፣ አሁን እንደዚህ እንደማወራ አታውቅም። ግን ብቻ ያለውን ነገር ፊት ለፊት በካሜራ ማፋጠጣት ነው የሚሆነው እና ምንም ባላጎቀኖች የምትሆኑት ያለውን ነገር እስከ መጨረሻው። አሪፍ ውሎ እንደምንውል ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ። ቡም አይ የምር ናይጄሪያ ሂደሽ ምን አድርገሽ ነው የመጣሽ? ምንም ስለዛ ልጅ ፎንቅቀሽ ነገርኳቸው። ስለ ባሪያው ስለሚደውለው እዛ ሀገር ላይ የሚያምር በሀገር ምርት እንኩራ ባይ ነኝ። እኔ ታስረሽ ነበር የሚባል ነገር አለ፣ እውነት ነው? በፈቃደኝ ነው የታሰርሽ? ከዛ እንዴት ተፈታሽ? አገርሽ ወክለሽ ነው የታሰርሽ ጋይስ ደርሰናል። እዚህ ጋር ይኸው ትኬት ምናምን እየቆረጡ ነው። ቤት ያለች እና ቆንጆ ቪዲዮ እንደምንሰራ ተስፋ አድርጋለሁ። በካሜራ በስተጀርባ ያለውን ነገር ሁሉንም ነገር ላሳያችሁ ቃል ገባላችኋለሁ። ማለት ነው እኮ ጓደኛ ሲገናኝ በቃ ያለው ለቅሶ። ላሳያችሁ ቢኒ ባና ነው ማለች፣ እሳት ይላል አለሽ እንዴት ነው? እንዴት ነው? ቀረጻ ተጀምሯል። ጋይስ እንግዲህ ቤቲ በመቀርጽ ላይ ትገኛለች። እንግዲህ ሳውንድ ማናችን ማርታ ናት። በመቀጠል ደሞ ቤዚ ሮያል ሳላየው ሲመሽ እህም ኢላላሁ በሚለው የአስቴር አወቀ ሙዚቃ ስታቀነቅንልን ገብታለች። እሱን ደግሞ ላሳያችሁ በእኔው ንባችሁ ላሳያችሁ

የሰው ልጅ ነገር ላይኛው ጀማ ፌሮ። ዋው ዋው! ይደገም አንዴ አንዴ አንዴ፣ የህዝቡ ጥያቄ ነው። ጽጌ የህዝቡ ነው። ዋው! ሁላችሁም ኮሜንት ላይ አስተያየታችሁን ጻፉልን። ነይ ቤትዬ እስቲ ላንገትሽ ጠገራ ለእጅሻም ባርተዬ፣ አላየው ሲመሽ እላለሁ አሞኝ የተባለልኝ እኔ እንግዲህ ኧረ ወይኔ ውሀው አይንን ያጠፈው ነው እንዲህ ዩት ላንገትሽ ጠገራ አሰልጣኛችን አለች። ያምራል በጣም

እና ጋይ ሰብስክራይብ እያደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ቦም ቦም ቦም ቦም ሂዱበት ሂዱበት ሂዱበት። ማርያምን አውቄ ነው አውቄ ነው ሂዳች ወርቃማዋ ፀሐይ ትባላለች። ወደ ስንት ሰዓት ነው? አሁን ስንት ሰዓት ነው? 11 ሰዓት ከ20 አካባቢ የምትወጣው ፀሐይ ወርቃማዋ ፀሐይ ፊታችሁን ወርቅ ነው የምታስመስለው እና ሁላችሁም በየዚህ በየሰዓት ይህቺን ፀሐይ ሙቁ። በነገራችን ላይ ግስ ጋይስ፣ እኔ ብቻ ኔ ፀሐይ ከሞኩ በጣም ብዙ ጊዜ ሆነኝ። በኢየሱስ በጣም ብዙ ጊዜ ፀሐይ ከሞኩ። ማርያምን፣ ቢያንስ የማታውን ልሙቅ እንጂ አላችሁ ወይ? የለንም ትላለች። አትኑሩ። አላችሁ ወይ? ለምን አላችሁ ወይ? ቤትዬ፣ ውለታሽ አለብኝ። አረ ሰው በጠፋ ጊዜ ሰውሁና አትገኝታ ጥለውኝ እየሄዱ ነው፣ ሳላስበው እኔ ግን በዚህ አቀድማቸዋለሁ።

ቀርፀን ጨርሰን ወጣን። ጽጌ ማርቲ ቤዚ የሆነ ልብስ የሚጠብቁት ልብስ ነበር መሰለኝ ቀረባቸው መሰለኝ። እና ወደ እነሱ እየሄድን ነው። እና ያለን የሚሆነውን ነገር ወደ ቤት ጋይስ፣ ቀረጻችን በመሃል ተቋረጠ። ወደ ራት ፕሮግራም አዘዋወር ነው። እስከ ዛሬ ራት አንበላም ነበር። ዛሬ ምን ተገኘ? እስከ ዛሬ ሰርተን ወደ ቤት ነው። ማርታ፣ ፅጌ ምግብ ቤት ነው ያለ ነው። የጭፈራ ቤት እኮ አይደለም። በጣም አመስግነዋል ኮሜንት ላይ

እጃቸውን ሊታጣው ይደኮ ደብቀው ወይስ የሆነ ነገር አሳብ መጣል፣ ግን እንደው መረገም ነው። አሁን ይረግሙኛል። ራን አዌ ራን አዌ ምን ትሉኛላችሁ? ይሄ ነበር ጋይስ፣ ይሄ ነበራ። አሳያችኋለሁ መጨረሻ እንዴት እንደሚሆን አሳያችኋለሁ። መጀመሪያ ይሄ ነው ቢፎር ኤንድ አፍተር ላሳያችሁ። እዩት፣ በደምብ እዩት። እንቅልጥ ምናምን ታጡታላችሁ አሁን በታማኝነት የጠበኩላችሁ አመስግኑኝ እስ አመሰግናለሁ a few minutes later ቃል ገብቼላችሁ ነበር before and after ለማሳየት እ ማነው ተጠያቂ እ ቢኒ አንገደፊ እ ለካሜራ

እሺ ጋይስ ምን መሰላችሁ፣ በላን ጠጣን፣ እውነት የሚገርም ጊዜ ነው ያሳልፍ ነው አይደለ? እንዴ እንዴት ነበር? ቅሪ ያለው አለ ምን ጎደለ? እ እ ምን ጎደለ? ኦኬ ኦኬ፣ በቃ ፅጌ ፍትህ ለባስ ቡም ቡም ቡም ቡም አልዘጋውም፣ አልዘጋውም እንደውም አልዘጋውም። ጋይስ ወንበሩ የኔ ነው ብላ እኮ ነው እንደዚህ እንትን የማትለው ወንበሩ የሷ ነውና።

በደን ተወዳእ እናንተ አይበላሉ እውነት ለምን ናገር እንደ እያሳሳቁ፣ ከዛ በኋላ የተጨመረው ምግብ ስልክ ዘጋ ሳት ያልቅ እረሱ ጋ ለምን ዘጋ ነበር እኮ በልታችሁ፣ አልበላንም ተመለሰ፣ ሁሉም ማለት ይቻላል። እና ይሄን ይመስላል። ቪዲዮአችን በቃ ተንዛዛ። እንወዳችኋለን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ይህ የባስ ሌሊት ዩቲዩብ ቻናል ሁላችሁም ሰብስክራይብ እያደረጋችሁ ውሏችንን እንዲሁም ደግሞ አዳራችንን ማየት ትችላላችሁ። ማለት መቀኛ ድሮ ሚ ሴት ጓደኛ ኤኒዌይስ፣ ጋይስ አብራችሁ ቀንድ ሴጣንሽ እያልክ እመቤቴ እሺ ጋይ ሰራችን ስለነበራችሁ ከነባር እናመሰግናለን። ይህ እንግዲህ የሩል ፋሚሊ ውሎ ነው። ኔክስት ታይም ታዲያ እንዴት እንደምንውል በእንደዚሁ ቪዲዮ ሰርተን እናሳያችኋለን። ሁላችሁም ሰብስክራይብ ማድረጋችን እንዳትረሱ። በጣም ብዙዎቻችሁ ደግሞ ኮመንታችሁን እያነበብኩ ነው። የሌሊት ፕራንክ እጀምራለሁ። ቀን መተኛ ተጀምርና ጋይ ሳይሆን በፊት ዲፕሬሽን ስለነበርኩ ማታ ማታ ጋይስ በጣም ነው የሚያስጠላው። እኔ በየሱስ በጣም እኔ የኔ ሳይኩ ልንገራችሁ። ደረታም እንደበለጠ እጀታውም እንደበለጠ ና፣ በዚህ በኩል በዚህ በኩል አንዴ ልንገራቸው። እንትን ነው ጥበቃ ቤተሰቦች፣ እንግዲህ ያው ከጋርዴ ጋር ተመልሼ መጥቻለሁ፣ ድጋሜ እሱ የኔ ጋርድ ነው። እንደምታዩት በጣም አቋሙ በጣም ደረቱም እንደምታዩት ነው፣ ከዚህ መለስ እጁ ከዛ መለስ እንደምታዩት። እና ከዚህም በኋላ እንግዲህ ባስልኤል ጥላሁን ወይም ደግሞ በለጠ ከዚህም በኋላ የእኔ የብቻ ጋርዴ ሆኖ ይቀጥላል ማለት ነው። ወፍ እሺ አይልም፣ ወፍ እሺ ካልክ እኔ ካሽ ጋይስ። እንግዲህ ከዚህም በኋላ እንግዲህ በጥበቃ ነው እኔን የምታገኙ። ከዚህም በኋላ ይኸው ጥበቃ የእሱ ነው። ጆሮውን ተኮረኩራል አይደል? ትጋይ ነው ትንዋል አስተጋብቶ አዎ ለማንኛውም ከዚህም በኋላ በግል ጠባቂ አማካኝነት ነው የምታገኙ አብራችሁን ስለነበራችሁ ከልብ እናመሰግናል ሰብስክራይብ እያደረጋችሁ ከጎናችን ሁኑ አይቻልም ከክብር ማሳጣት እንዳትቆጥሩት በጣም እያስቸገረች

ማንም ሰው ጠገቤ እንዳይደርስ አንድ ቪዲዮ እንድዝጋው። በእናታቸው አታጨናቅቁኝ፣ አታጨናቅቁኝ። አንዴ ስራ አይ፣ እና ጋይስ በቃ በጣም ብዙ ሰዎች እዚህ እያስቸገሩኝ ስለሆነ ቶሎ ቪዲዮን መዝጋት ይኖርብኛል በቃ።